ሎ አዲስ አበባ አዱቀነት መሳሐ ሪዞርት ለጤንነት የኢትዮጵያ የቀድሞ የሉሲ ብሔራዊ ቡድን የመጀመሪያው አንበል በእግር ጉዳት ምክንያት የስፖርት ቤተሰብ ያለህ እያለች ትገኛለች። በስልክ መስመራችን ላይ እናስገባታለን። የኢትዮጵያ ብሔራዊ ቡድን የቀድሞ ተጫዋችን አግኝተናል። በኢትዮጵያ ብሔራዊ ቡድን የመጀመሪያዋን አንበልናት። ለረጅም ዓመታት በብሔራዊ ቡድንና በክለቦች ተጫውታለች፣ አሰልጥናለች። ታላቋ ተወዳጇ አመለሸጋዋ ኢየሩሳሌም ነጋሽ በአሁኑ ሰዓት በስልክ መስመራችን ላይ ትገኛለች። ሄሎ ኢየሩስ፣ እንዴት ነሽ? ያው እንግዲህ ቅድም ስናስተዋውቀው ነበረ። አይሰማም እየተባለ ነው። ቅድም በነበርሽበት ቦታ ላይ ቢሆን እስቲ የሩስ አቅጣጫ ትንሽ ብትቀይሪልን። አሁን ጥሩ ነው። አሁን በጣም ጥሩ ነው። በነገራችን ላይ እንግዲህ ቀደም ብለን አንዳንድ ነገሮችን እያነሳን ነበረ። ተወዳጇ መለሸጓ ኢየሩሳሌም ነጋሽ ዛሬ ያ ከደቡብ ወደ ሰሜን እያምዘገዘገ ኳስን ሲያጎን የነበረው እግሯ ለመራመድ እንኳን የሚያስችላትና ጭራሽ ወደ ሌላ ነገር እየተለወጠ ይገኛል። ኢየሩሳሌም በጣም ችግር ላይ የወደቀች ነው የሚሉ ወሬዎችን ስንሰማ ከሪዞርቱ ጋር ቆይታ ብታደርግ ብለን ድንጋጤያችንን መላው የመሴ ሪዞርትና የመሥራት ኤፍኤም አንድ መቶ አንድ ነጥብ አንድ ቤተሰቦች ቢሰሙት ብለን ነው። እየሩስ እሺ፣ በጣም ነው ማመሰግናችሁ። አመሰግናለሁ። ምንድን ነው ችግሩ? እንዴት ነው ያጋጠመሽ? ያው እንግዲህ ከመነሻው ለመጀመሪያ ያክል ዘጠና ስድስት ግማሽ ላይ ከኢትዮጵያ ብሔራዊ ቡድን መልስ በኋላ ትሬዲንግ ላይ ነው ሲሜዳ ላይ የተጎዳሁት እና ከዛ በኋላ እንግዲህ ይሳቄ ጋር ወደ አንድ አመት ከሁለት ወር አካባቢ ሳላቋረጥ መታየት ይቺ ያለሁኝ ነው። ኦኬ በዛ መካከልም ያው የተደበቅኩ ጫወት ነበር ምናምን ና ይከዳኝ ነበረ እግሬ ምን እንደሆነ እንኳን በእርግጥ አላወቁም ነበረ ና አጋጣሚ ዘጠና ዘጠኝ አመት ምረት በአንድ ገጠመኝ ተነስቶ እንደዚህ በኢትዮጵያ ቡና ወጪ ሸፍኖ ጅዳ ድረስ ልኳ አፋቅሞኝ ነበር ነው። ኦኬ ከዛ እዛ ጅዳ መግባት የምትችለው ወይ ከአባትህ ጋር ወይ ባለቤት ካለ ከባልህ ጋር ወይ ደግሞ ከወንድምህ ጋር ነውና እኔ ደግሞ ይዤ መሄድ የምችለው በወቅቱ ወንድሜ ነው የነበረው፣ አላገባሁም ነበር። ወንድሜ ደግሞ ስራውን አቋርጦ ነው ከዚህ ሄድ ነው የነበረው። ከዛ እዛ ሆነን ሰርጀሪ በተሰራ በሰባተኛው ስምንተኛው ቀን እንደዚህ አካባቢ ላይ እሱ ወደ ስራው መመለስ ግዴታ ሆነ። ስለዚህ በግባቡ ውስጥ ሕክምና የሚጠጨረስ መመለስ ግድ የሆነ ማለት ነው እና ከዛ ከተመለስኩኝ በኋላ ቡና አሁንም ጥረቱን ቀጥሎ ፊተን ለሁለት ወር የዋና ከፍሎልኝ፣ ጎልደን ጂም ደግሞ እንደዚሁ የሁለት ወር ከፍሎልኝ፣ በራሴ ጥረት መስሌን ለማጠንከር ሞክር ያለው ወቅቱ እኔ ጋር አብሮ የሚደክም ዶክተር አልነበረም፣ ወይ ደግሞ በዚህ አቅጣጫ ሪሃብሊቴሽን ጊዜውን የሚያግዘኝ ሰው አልነበረም። እና ኳስ ተጫዋች ስሆን እንግዲህ በልጅነትም ነው ያቋንኩት፣ የዕድሜ ከባድ ነው። ከጎን ሆነው አይሆንም እያለ የሚወስድ ሰው ካላገኘ መጠቀር ስሜታዊነት ያዘን እንትን ይላል፣ ያው ወደዛ ትሳባለህ እና ቶሎ ገባኝ እና ሜዳ ላይ ተመልሶ ፌል አረገ ማለት ነው። ቀድሞ እንደሚያደርግኝ ሆነ። ከዛ እንደሚታወቀው እንደተላለፈ ኳስ አቆምኩ ማለት ነው። ሌጋሊ ሁለት ሺህ አመተ ምህረት ላይ ከዛ በኋላ እንግዲህ ወደ አገልግሎት ውስጥ ነው የገባሁት። ፕሮቴስታንት ነ ነኝ እና በመካከሎችም ላይ ምንድነው መንገድ ላይ ይከዳኛል፣ ይወልቃል። አሁን አሁን ግን በተለይ አሁን ከሁለት ወር ከሶስት ወር ወደዚህ ጨመረ። በቀን ሁለት ሶስት የሆነ የሚወልቀው እና ያ ሲሆን ከስድስት ወር በፊት ዶክተር ጋር ሄጄ ነበር፣ ያሬድ ሆስፒታል። እሺ፣ እዛ ሄጄ ለመታየት ሞክሬ፣ ኤምአርአይ መነሳት አይቻልም። ምክንያቱም ጅዳ ሲሰሩት በፒን የታሰረ ብረት አለው ውስጡ ኤምአርአይ ደግሞ እሱ ማንሳት አይችልም። ግዴታ ኤክስሬ ነው፣ ወይም ድሮ አንቶስኮፒ የሚባል ደግሞ መሳሪያ አለ ሌላ። ይሄ ወደ ሰላሳ ሁለት ሺህ ብር አካባቢ ይጠይቃል። ምን ላይ እንዳለ እግርህን ለማወቅ እንኳን ማለት ነው፣ ለማወቅ ብቻ ነው። ይሄ ሰላሳ ሁለት ለማወቅ ብቻ? አዎ። እና ኤክስሬው ግን ምንድን ነው የሚያሳየው የተሰራው መጀመሪያ ዲኮንስትራክት የተደረገው መስል በአግባቡ እንዳልሆን እና ከዚህ የተነሳ ጥንቴ አንደኛው ሚዛን መጠበቅ ባለመቻሉ ዝቅ እያለ ይነካካ እንደሆነ ነግሮኝ ነበረ ዶክተር ጌታሁን። ከዛ በኋላ እንግዲህ ያንን ማድረግ አልቻልኩም ብርም ስላልነበረኝ በቃ ተውኩትና ኖርማል ኑሮዬን ቀጠልኩኝ። እሺ። አሁን ግን ሰሞኑ በጣም በግግሙሱ ሲጨምር ድጋሜ ኪዩር ሆስፒታል ሄጄ ነበረ። ኦኬ። ኪዩር ሆስፒታል ዶክተር ፊን ይባላል የሆስፒታል ዳይሬክተር ነው። እሺ። እሱ ነበረ የሚከታተለው የነበረው እና አሁን የመጨረሻው ያለው ውጤት አጥንቴ ኦልሬዲ መነካካት ጀምሯል አሁን እና ፔኑ እየጨመረ ነው ያለው። እንግዲህ እሱ ከስድስት ወር በፊት ሊነካካ ነው ነበር የተባለው፣ አሁን ደግሞ መነካካት ጀምሯል። ኦኬ። ያ ደግሞ በጊዜ ሂደት ደግሞ ሲጨመርም ሊሆን እንደሚችል ማሰብ ከባድ አይሆንም። እውነት ነው። ስለዚህ አሁን ያለበት ሁኔታ ይሄ ነው እና ዶክተሬም ጋር እንዳወራ ነው ከሆነ አቅሟለሽ ወይ የሚል ሀሳብ አነሳለኝ እዚህ ሀገር ስለማይሆን፣ እሺ፣ አዎ። ምናልባት አሁ አንዳንድ ወገኖች በዙሪያ ና ኢትዮጵያ ምስቤን ማድረግ እንደሚችል በመተማመን እንግዲህ አነሳውለት እችላለሁ የሚል ሀሳብ ማለት ነው። ግን ያን ስለው ባንኮክ ወይ ደግሞ ሳውዝ አፍሪካ ሊሆን ቢችል ነው የሚል ሀሳብ አነሳውለት። እሱ ግን በሁለቱም ደስተኛ አልነበረም። ኦኬ የመጀመሪያ ምርጫው አድርጎ ያስቀመጠው እንግሊዝን ነው። ለምንድን ነው እነኚህ ፒኖቹ ሲወጡ አጥንቴ ክፍተት ይፈጥራል፣ ና ያ ክፍተት በአግባቡ የማይደፈን ከሆነ ና ሲሪየስ የሆነ ህክምና ማያገኝ ከሆነ ለሌላ ለሌላ ችግር እጋለጣለሁ ማለት ነው። ለሶስተኛ ጊዜ ማለት ነው። ስለዚህ አሁን ያለው ምርጫ አንደኛ የማያዳግም ሰርጀሪ ነው መሆን ያለበት ና ለዛ ደግሞ ባንኮክ ና ሳውት አፍሪካ ከኛ ሀገር የማይሻል ነው ና ያለች አሁን ኢትዮጵያ ውስጥ ከሚሰጠው የማይሻል ነው ስለዚህ መሆን ያለበት እዛ ነው የሚል ሀሳብ አነሳ እንግዲህ ያ ደግሞ ግልጽ ነው ይታወቃል ብዙ ብር ነው የሚያስፈልገው እውነት ነው እና እንግዲህ መፍትሄ ያለው ሁኔታ ይሄ ነው ስማሙ እየጨመረ ነው በቀን ሁለት ሶስት ይወልቃል የምወደውን ኳስ ያለ እድሜን ያቆምኩት በዚህ ምክንያት አሁን እንግዲህ ወደ አስራ ሶስት አመት ሆኔ አሁንም ደግሞ ወደ አሰልጣኝነት መጥቻለሁ። ድጋሚ ደግሞ ከአሰልጣኝነት ፌል ማድረግ አልፈልግም። ያየሁት ጎል ጋር መድረስ እፈልጋለሁ። እውነት ነው። እምወዳት እንኳን እየተጫወትኩ ላሳያቸው ይፈልጋሉ፣ ለተጫዋቾቼ እና ተጫዋቾቼ የራሱ በጣም ነው የሚሳቀቁት። ምክንያቱም እዛ ስ ሳያቸው ስለሚወልቅ ማለት ነው። ኦኬ ይወድቃለው ምናምን እንደዚህ ነው። ድጋሚ ሁለተኛ ፌል ማድረግ አልፈልግም እና ህዝቡ አብሮኝ እንዲቆም እፈልጋለሁ። ያለው ነገር ይሄ ነው አዎ ሁሉም ከጎንሽ ነው የሚቆመው የሩስ ምክንያቱም አንቺ በወቅቱ እንዳሁኑ ጊዜ እንኳን የተጫዋቾች የገንዘብ ከፍተኛ ዝውውር ባልነበረበት ሰዓት ነው ብሔራዊ ቡድንን ሉሲዎችን ስም ስታስጠሪ የነበረው ሳትጠቀሚ በእግር ኳሱ እግር ኳሱ ግን ከአንቺ ተጠቅመው ምንም ሳታገኝ ነው በእግር ጉዳት የወጣሽው ምንድን ነው አሁን የምትሰሪው እንደው እንዲህ የሚያወላዳ ስለኑሮ የሚሆን ነገር ነበረ የሩስ አይ እንደዚህ አይነት ነገር አልነበረም። እንዳልኩህ ወደ አገልግሎት ነው የገባሁት። ነገር ግን እግዚአብሔር መልካም ነው፣ የሚያስፈልገኝን ነገር ሁሉ እያደረገ አኖሮኛል። እሺ አሁንም በሱ ነው ያለው። ግን ምንድነው የነበረው ነገር? ከስምንት ስምንት አመት በኋላ አልተመልሼ ወደ ኮሲን የመቃወት እና ኢትዮጵያ ቡናን በዚህ አጋጣሚ ለማመስገን ወዳለን ትናንት ያደረግኩትን ፌቨር አይቶ አቅሜን አይቶ ድጋሜ ዌልካም ብሎ ተቀብሎኛል። ባለፈው አመት ምክትል ነበርኩኝ። እንደሚታወቀውም ለናሽናል ቲም ሴካፋ ምክትል ሆኜ ሄጃለሁ። በአንድ አመት ጊዜ ውስጥ ይህ እንግዲህ ትናንትና የሰራሁት ስራ ምስክር ነው። አልወደቀ ማለት ነው፣ አልጠፋ ማለት ነው። እውነት ነው እና አሁንም በኢትዮጵያ ቡና ዋና ኮች ሆኜ እየሰራሁ ነው የምገኘው ያለበት ሲቲዌሽን ይሄ ነው እንዳልከው፣ የኢትዮጵያ የሴቶች እግር ኳስ ዋጋ ከፍ እየለት አለሁ። የእኔ እጅ አለበት እዚህ ጋ ለመድረሱ ብዬ በደንብ አድርጌ አምናለሁኝ። እውነት ነው፣ እውነት ነው። ለገሀር ጃል ሜዳ በእግሬ እየሄድኩ ነው ኳስን የተጫወትኩትና፣ በእርግጥ የእኔ ግብ የነበረው የኢትዮጵያ ብሔራዊ ቡድን አንበል ሆኖ ያንን ቱታና ማሊያ መልበስ ነበር። በወቅቱ እሱን አሳክቻለሁ ብዬ አምናለሁኝ። ኦኬ እውነት ነው። ኳሱ ግን እዚህ ጋር ሲመጣ እና መጠቀም በሚገባኝ ሰዓት ደግሞ ይሄ አልሆነም። እግዚአብሔር አዋቂ ነው በዚህ እውነት ነው። ስለዚህ እንግዲህ አላውቅም፣ ጊዜው ምናልባት አሁን ህዝቡ ከኔ ጋር ብሎ በመቆም ፍቅሩን የሚገጥበት ጊዜ ነው ብዬ አምናለሁ። እውነት ነው። ማለት በልበ ሙሉነት ነው ይሄንን የማወራው፣ እየለመምኩ እንደሆነ አይደለም። የማውቀው አሁን በነበረው የመጀመሪያ የሴቶች እግር ኳስ ውስጥ አንበል ሆኜ ተሳልፍ ታሪክም ከሰሩት ሰዎች መካከል አንዷ ነኝ ብዬ ነው ማምነው እና እውነት ነው፣ የታሪክ ባለቤት ነኝ። ህዝቡ ይህን ቢያደርግልኝ የሚገባኝ ነኝ ብዬ ነው ማምነው እና ድጋሚም ቆሜ ማየት ይፈልጋል ብዬ አስባለሁ። ስፔሻሊ የሚያቀኝ ህዝብ ከኔ ጋር አለመቆም አይችልም። ለምን ጄሪን ያውቋታል። ትንሽም ጊዜ ነው የሚገርም መስ ሁለት አመት ከግማሽ ነው ናሽናል ቲም ቆይታ የነበረኝ ግን ስቲል ነው ጄሪ በሰው ውስጥ አለች። እውነት ነው አስራ ዘጠኝ አመቴ ላይ ነው ኳስ ያቆምኩት በዚህ ምክንያት። ልክ በአስራ ሰባት አመት ላይ ነው ካፒቴን የነበርኩት ና አሳዛኝ ነው ያለ ጊዜ ያለ እድሜ ነው ያቆምኩት፣ ያለ ጊዜ እና አሁንም በዚህ በእግሬ ምክንያት ደግሞ ከዚህ ከኮችንጉ ደግሞ ማቆም አልፈልግም። ድጋሚ መራመድ እፈልጋለሁ፣ አቺ ማድረግ እፈልጋለሁ ነው አዎ መላው የኢትዮጵያ ህዝብም ከጎንሽ ነው፣ የስፖርቱ ቤተሰብ ከጎንሽ ነው። ደግሞ አንቺም ልበ ሙሉ ሆነሽ ነው ይህን ጥያቄ ሳቀርብ ኢትዮጵያ ህዝብ እግር ኳስ አፍቃሪው መላው ኢትዮጵያዊ ጀግና ልጆቹን አይጥልም በሚል አንደበት ነው በሙሉ ልብ ነው እየተናገርሽ ያለሽው። በነገራችን ላይ ግን አንዳንድ በስፖርት ጋዜጠኞች ዙሪያም ኮሚቴ እየተቋቋመ ይህንኑ አንቺን ለማገዝ ሩጫ መጀመሩንም ሰምተናል። ይህንንም እያቀነባበሩ ወደ ያሉትን ጋዜጠኞች ክብር እንሰጣለን። ግን እስከዛው ድረስ ይህ ኮሚቴ እስኪቋቋም የአንቺን ስልክ በይፋ ኢየሩሳሌም ነጋሽን ለመርዳት መላው ኢትዮጵያዊ ጉጉቱን ያሳያልና ከዛሬ ጀምሮ ወደ አንቺ ስልኩ ማቃጨሉ አይቀርም። ስልክሽን በይፋ መግለጽ እንችል ይሆን? የሩስ በደስታ ነው የምቀበለው። ይህ በዚህ አጋጣሚ ይህ ነገር የጀምረው አሰልጣኝ መሳይ በየነም በጣም ተላመሰግነው አላልፍም። እንደ ቀልድ ነው ያወራው። ሁኔታው እዚህ ጋር እንደደረሰ ስንት ነው ያነሳሁት ና የራሱ ጉዳይ አድርጎ ነው አንግቦ የተነሳ ከሰማው ቀን ጀምሮ፣ ና ከሱም ጋር ተባብረው ምስጋና ታደሰ ጋዜጠኛ ና ጋዜጠኛ ዘረ እያሱ አብረው እየደቀሙ ነው ያሉት። ይሄን ስለት በእነሱ ስር ተደውሎ ደግሞ እየተሰበሰቡ ያሉ ታላላቅ ጋዜጠኞች አሉ፣ ብዙ ሰዎች አሉ ና ሁሉንም በዛ አጋጣሚ ላመሰግናቸው እወዳለሁ። አብረን ሊቆሙ ስለወደዱ አንተን ጨምሮ መ ሁላችንም አብረን ነው ምንቆመው ስፖርት ጋዜጠኞች የመተሳሰብ የመደጋገፍ ባህሉ አለን ወደፊትም ይኖረናል። ይህንኑ ተከትሎ ደግሞ እነ ምስጋናው ነዘራይ እንደዚሁም ደግሞ መጀመሪያ ወያይሽው መሳይን ሁሉ ከልብ ነው እኛም የምናመሰግነው። የኢየሩሳሌም ነጋሽ የስልክ መስመር 0911 86 84 58 ነው። በተደጋጋሚ እስከ 12 ሰዓት ድረስ ስቱዲዮ ለቀን እስከ ወጣን ሰዓት ድረስ ይህንኑ ስልክ በተደጋጋሚ እንገልጻለን። የመጀመሪያው የሴት ብሔራዊ ቡድን የሉሲዎቹ አምበል ለራሷን ብዙ ሳትጠቀም እግር ኳሱን ጠቅማ እግሯ መርገጥ አቅቶታል። የስፖርት ቤተሰብ ያለ የኢትዮጵያ ሕዝብ ያለ እያለች ነው። ኢትዮጵያውያን ጀግኖቻቸውን የመጣ ልምድ የላቸውም። ታሪክ ለሠራችሁ ጀርባ የመስጠት ባህልም የለንም። ኢየሩሳሌምን እንታደጋት እንላለን። መሴ ሪዞርቶች በነገራችን ላይ ፌዴሬሽኑም ለኢትዮጵያ ብሔራዊ ቡድን ለፍተሻልና ፌዴሬሽኑም፣ ክለቦችም የኢትዮጵያ ቡና ብቻ ሳይሆኑ መላው የእግር ኳስ አፍቃሪዎች ሊደግፏት ከጎኗ ሊቆም ይገባል። 0911 86 84 ሰባት ሀምሳ ስምንት የቀድሞ የመጀመሪያው የሉሲዎች አምበል የኢየሩሳሌም ነጋሽ ስልክ ነው አሁን ኮሚቴው እየተቋቋመ ይገኛል ባለሀብቶች ደግሞ ይህንኑ ተከትሎ ኢየሩሳሌምን ሊያድኗትና በግሯ ረግጣ በትክክል ቆማ የመጫወቻ ሜዳ አሰልጣኞች ቦታ ላይ ቆማ ስትመክር ስትዘክር በነገራችን ላይ አንድ ጥያቄ ሲል ጠይቅሽ ተጫዋች ሆኖ ሜዳ ላይ ከመሯሯጥና አሰልጣኝ ሆኖ ጠርዝ ላይ ከመምከር አሁን ካየሽው ልምድ እንደው የቱ የተሻለ ነው? የቱ ልብ ያንጠለጥላል? መርሲ። እኔ አሁንም ምንድን ነው የምችለው፣ ታልጠገባት ነው ያቆንኳትና አንዳንዴ መጫወት ላይ ያምረኛል ነው

ሁለቱንም እወዳቸዋለሁ። ግን ታልቀበለቁን ፓስፖርት ብቻዋታ ተመረጣት ነበር። ኢየሩሳሌም ነጋሽ በስልክ መስመር ላይ በኢትዮጵያ ብሔራዊ ቡድን የመጀመሪያው አንበል ናት። ለረጅም ዓመታት ለብሔራዊ ቡድን በክለቦችም ተጫውታለችም እያሰለጠነች አሰልጥናለችም እያሰለጠነችም ትገኛለች። መላው ኢትዮጵያን ከኢየሩሳሌም ነጋሽ ጀርባ የሚቆምበትና አለው ሌላት የሚገባበት ሰዓት ቢኖር አሁንና አሁን ብቻ ነው። ታላላቅ የስፖርት ጋዜጠኞችም ኢየሩሳሌምን ለመርዳት ኮሚቴ አቋቁመው እየተሯሯጡ ይገኛሉ። ሀብቶች እንዲሁም ደግሞ መላው ኢትዮጵያን ከአንድ ብር ጀምሮ አቅሙ የፈቀደውን በማድረግ በነገራችን ላይ ሕክምናው ቀደም ብለን እንደገለጸችልን በታይላንድና በደቡብ አፍሪካ ሊከናወን የማይችል ነው። ይሄ ደግሞ ከሆነ ሁለተኛ ስህተት፣ ሁለተኛ ቀዶ ጥገና ሊሆን ስለሚችል እንደገና ለስቃይና ለእንግልት ይዳርጋታል። ሕክምናው ሊሆን የሚችለው በእንግሊዝ በለንደን ነው። ይሄ ደግሞ ትልቅ ቢያንስ ቢያንስ አንድ ሚሊዮን ብር ገደማ ሊያስወጣ ይችላል። ይህንን ደግሞ ኢትዮጵያኖች በትክክል ልንሸፍን እንደምንችል ማረጋገጫ እሷን በልበ ሙሉነት ተነስታ ገልጻል ልናለች። እኛም ደግሞ ከኢየሩሳሌም ነጋሽ ጀርባ ሚሊዮኖች እንደሚቆሙ በእርግጠኝነት ልንገልጽላት ይገባል 0911868458 ኢየሩሳሌም ነጋሽን የሚያደርሳችሁ ስልክ ነው ከዛ በኋላ ደግሞ የሚቋቋመውን ኮሚቴ እየተከታተልን ወደ እናንተ የምናደርስ ይሆናል ኢየሩሳሌም ነጋሽ በስልክ መስመር ላይ ገብታ የቀድሞ የኢትዮጵያ ብሔራዊ ቡድን የመጀመሪያው አምበል አስተያየቷን ሰጥታለች። ምላሹን ደግሞ ከመላው ኢትዮጵያን ትጠብቃለች እናመሰግናል እናመሰግናለን ኢየሩስ። አመሰግናለሁ መስኔ፣ በጣም ቤንኪዩ መልካም ጊዜ ሆነላችሁ። እናመሰግናለን። ኢየሩሳሌምን ለመርዳት ሁላችንም ከጎኗ ልንቆም የሚገባው ሰዓት ቢኖር አሁንና አሁን ብቻ ነው። ጎበዝ አንበል አስተባበር ጎበዝነች። በዛ ሚያገና ልጅ እኮነች። ወንጅሌ ነው ያየኋት ስትጫወት። የመጀመሪያውን ጨዋታ ወንጅሌ ነው ያደርጉት። አንበል ነበረች። እንጀነር ግዛው ነበሩ። በጣም በጠራራ ጻይኑና ስታስተባብር ስትጫወት ጎላ ግብቶ እንኳን የኛ የመጀመሪያው ጎላ ግብቶ ከሜዳ ወጥቶ ሲሉ እሷ ከሜዳ አትወጣም ነበር። በቃ ይሄ ማስተባበር ቶሎ መመልሶ እንትን ማድረግ የመጀመሪያውን ጨዋታ እንግዲህ እዛ ወንጅሌ ነ ያደረጉት ና የመጀመሪያውን በአፍሪካን ጫን በልሷለች። ና ባለ ታሪክ ነች ደግሞ በጣም ጉበግን ይህ ከለጋሀር እስከ ጃን ሜዳ በእግሬ እየሄድኩ ያቀናሁት ኳስ ነው። እኔም አለሁበት አሻራ ያለበት አሁን ዝውውሩ መቶ ሺህ ሁለት መቶ ሺህ ሶስት መቶ ሺህ ደርሷል በሴቶችም ይህን ተቋዳሽ ለመሆን እድሉ ያልገጠማት እግሯን በመሰበሯ ምክንያት ነው። በአስራ ዘጠኝ ዓመት ማቆም በራሱ ግፍ ነው የሚመስለው። በጣም ኳስ የምትወደው እኔ በፊትም ጀምሮ አውቃት ያለውና እኔ በጣም ነው የዘገነኔ። ቅድም እንዲህ የሄደች እግሯ የሚወልቀው በጣም እንትን ያደረገ ማታ ተኝቼ ከግራ ጎኔ ወደ ቀኝ ስገላበጥ አየር ላይ ይቀራል አለችኝ እግሯ። በጣም ነው የሚዘገን ነው። በጣም ነው የሚያስፈራው። ስለዚህ ኢየሩሳሌም ነጋሽ የቀድሞ የኢትዮጵያ ብሔራዊ ቡድን የሉሲዎቹን አምበል ለመርዳት 0911868458 ላይ ደውላችሁ ልታገኙ ትችላላችሁ። በቅርቡ ኮሚቴ ይቋቋማል። የኢትዮጵያ ፉትቦል ፌዴሬሽንም አቅሙ የፈቀደውን የማድረግ የኃላፊነትም አለበት። በነገራችን ላይ ኢትዮጵያ ቡና አቅሙ የፈቀደውን እያደረገ ይገኛል። አድርጓልም እያደረገ ወደ ሳውዲ ሁሉ ልኮ አሳክሟታልም አሁንም እድሉን ሰጥቷት እንድታሰለጥን እድሉን አመቻችቶላታል። መቻች የኢትዮጵያ ፉትቦል ፌዴሬሽን ክለቦች፣ የስፖርት ፍቅር ያላችሁና ለኢየሩሳሌም ቁጭ ብድግ ስንልላት የነበረው ሁላችንም ከጀርባዋ ንቆም ዘንድ ጥሪ መሰለኝ።